ግን ትላንትና የሰማሁት ምንድን ነው? ትላንትና በነገራችን ላይ ትላንትና ቤታየው ክፕታፕ ቆንጆ ነው። ግን ሞር ሞር ሞር ሞር ሞር ላይቭ እንድትገቢ ነው የምንፈልገው ምክንያቱም ስቴጅ ሲዩርስ ስቴጅ ሲዩርስ። አሁን ስቴጅ አንችልም በነገራችን ላይ ቤታችን

የሚቆረቁሯችሁ ማለት ነው። ስፌት የሚሰፉ ሰዎች ግን እንዴት እንደሚችሉት አላቅም ርብ እይስም ለጭንቅላትሽ ስምን ስምን ገብታ ስድሳ ሶስት ሰው ብቻ ነው የሚያት ስድሳ ሶስት ብቻ ሰው ነው የሚያት እንዴት አልገባኝም ልጅ ገብታ ስድሳ ሶስት ብቻ ሰው ነው የሚያት ምን ማለት ነው ስለዚህ ተለወጡ። በቃ ብራችሁ ላይ ጫን በሉበት፣ ስራችሁ ላይ ጫን በሉበት። ራን ኮምፒቴሽን አምልጡ፣ አምልጡ። ማንም የሚጠብቅሽ የለ። እኔም በዚህ አቅሜ ካገኘሁ እሻገርሻለሁ። ሻገርሻለስሻገር ደግሞ ዘሊጌ ነው። መኖርሽን እንኳን አላስም። ግን ፍራ እግዚአብሔር የሚያውቀው ጎድችሽ። መሻገር ግን አልፈልግም። በሀሳብ አሻንፌሽ ግን በሀሳብ አሸንፌሽ ግን እሻገርሻለሁ። ችግሩ ምንድነው? በሀሳብ መሸነፍ አሸነፍ ሳይ ያለ እኮ ነው ሊያስገድሏችሁ። ምክንያቱም እንደዚህ ሲባል የኢትዮጵያ ሕዝብ ይሳሳል። ገባችሁ? ያዝናል። ኢትዮጵያ ነው ተደራጅተው እኔን እንዲሰድቡኝ እንዲቀጠቅጡኝ ነው አለማችሁ። ያ ደግሞ አይሳካላችሁም። ብቻዬንም ጂጂ መስክራለች። ብቻዬንም አርበድበድ እንደምችል ታውቃለች። ማንንም እኔ አልፈልግም። ግን ደግሞ አንተ እንደ እንስሳ ሆነ ስትመጣ እሷ ደግሞ ተሽላ ደግሞ ካለች አመሰግናለሁ። ማመስገን ግዴታ። ከእሷ ጋር ገብቼ ጌም መጫወት ማስካካት፣ ማሽቃበጥ አይደለም። ግን አመስግኛለሁም ሰው ስለሆንክ የሰው ስሜት የሰውኛ ስሜት ስለሚሰማኝ ነው። አመሰግናለሁ አንተ አውሬ ስለሆንክ እኔን ለማጥፋት ቆርጠ ተነስታል። አልቆምክልኝም። ጂጂ አማራ እንዲያርጋ ጂጂ እንዲህ ብትል አልሰማህም። ቆመህልኛል። ስትሰደብ ከጎኔ ቆመሃል። ስለዛ ይመለከተኝ ምንም ብትል እንጂ እኔ ማንንም አልፈልግም። ምሎ ጥፍሬ የምቆርጠው ማንንም እኔ አልፈልግም። በራሴ ቆሜ እንዴት እንደማንቀጠቀጣቸው ነው ይንኝ የማውቀው። የተውኩትን የድሮ ቤታ የተውኩትን አደለ ነገር ስጎለጉል ነው ምለው መቼም። ከዛ ደግሞ ቦርቆ ልታረቅ ውይ፣ ኢየሱስ እኔ ውሻ በሉኝ ብያለሁ። እናቴን እንሳኝን ውሻ በሉኝ ብያለሁ። ትፉብኝ፣ ትታርጉብኝ፣ ከዛ ሰውዬ ጋር ከታረቁኝ ከዛ ሰው ጋር ከተሰጠጋ ትፉብኝ። እንዲጥ ወልናትፉብ በጭራሽ መቤቴ መቼም አላረገውም። እንዴት እንጠላሁት። አይ ለፈጣሪ ተይ ሆኖ ታርቂ ነው ያልኩ። ኦኬ ገባኝ። ለፈጣሪ ለፈጣሪ ብለሽ ተይ ፈጣሪም እኮ ይረዳኛል እዚህ እኔ እና እኮ ጂጂ እኮ የላችሁ እኮ በሶሻል ሚዲያ እኮ ነገ ስህተት ስትሰራ መናገሪሬ አይቀርም። ነገ በሱ አይን ስህተት ሰርቼ ካየች መናገር አይቀርም። ስለዛ እኔ ይሄ እርቅ ምናምን ነገር አይደለም። በቃ የሀሳቧን ተናገረች፣ እኔ ሀሳቤን ተናገርኩ፣ አለቀ። ይህንን ነው ማቀውን እንጂ እኔ እንደነዛች ሙሉ በግ ገብቼ ማሽቃበጥ ምናምን ማሽቋለጥ እንደዛ አላደርግም። አመሰግናለሁ። አመሰግናል። አለቀ። ወረተኛ ደስ ይላል። ኪሉ ምን ከኪዱ ጋር በማርያም ተጣረቂ። ሙሉ በግ ስሟ እኮ ሙሉ በግ ነው። ከኪዱ ጋይስ እሱ እግዚአብሔር እግዚአብሔር ያለ የፈቀደ ቀን ጊዜ ለሰው ልጅ ጊዜ መስጠት አለባችሁ። እሷ የሚራሰው እንትን አላት፣ የሚራሴ ነገር አለኝ። ስለዚ ጊዜ በጊዜ ረጅም ሳት ተቀመጥጉል በጊዜ ጊዜ ደጉ ጊዜ ይፈርዳል። በዛ ነው እንጂ ከተሰራ በኋላ ስንት ሰዓት ተቀመጥኩኝ ልወጣ ነው። ኮመንታችሁ ላንብብ ብዬ ነው ልወጣ ነው። ረጅም ሰዓት ተቀመጥኩ ደከመኝ። አትከፍሉ ከተንቀጠቀጠ ሁሉ ተቀመጥ ንሳሉ ጓ ሙሉ በቃ እተ አንድ ልጅ ነው እዚህ ኮመንት ላይ ሰጣት ሙሉ በግ በቃ ለናልጂጂ ምን እያለኝ ነው? ምን እያወራ ነው ልጅ አንቀሳቢናለች ብላ ገባች። ኖ ኖ ኖ የኢትዮጵያ እንትን ላይት የገጠምሽው ላይት ነው ፈካ አርጎ የሚያሳይች ላይት። ላይት ጠብቃችሁ፣ ላይት ጠብቃችሁ ግን ምን የምትሉት ለሌሎቹ ካለ ፊልተር አልተጠቀሙ። እስቲ ቤት አይደል ዛሬ እያት። እግዚአብሔር ይመስገን ነው የምልሽ እያት። ካለ ፊልተር የመጀመሪያ ቀን እንዴት እንደምታምር ልጅ ናት። ቁምጠት። አሁን አንቺ ቀይ ስለሆንሽ ይሄ የነጮች አንዳንድ የነጮች አስተሳሰብ አለ። በቃ ነጭ የሆነ ነገር ማምለክ ምናምን። ኧረ ተይ፣ ብራውን ጎልድ የሚባል ጥቁር ጎልድ፣ ብላክ ጎልድ የሚባል ሰምተሽ ታውቂያለሽ? ብላክ ጎልድ። ይሄን እኔ አንዳንድ ጊዜ ይሄ ኢትዮጵያ ውስጥ እዚህ እላችኋለሁ፣ ይከብዳል በተለያየ ምክንያት ህጻናቶች ታመው ምናምን አይናቸውን አሟቸውን እሷ እኮ እሱን ነው

እግዚአብሔርን በዚህ በዚህ በዚህ በዚህ ጂጂ ያለችው ትክክል ናት። እግዚአብሔር ምስክር ነ ሰውን ሁሉ ጓደኛዋን መቅደስን፣ መቅደስ እዚህ በጣም የምታጫውተው የለ በጣም ጓደኛዋ ናት። እሷን እኮ ለእኔ ያማችልኝ ሰው ናት እኮ እግዚአብሔርን፣ መቅደስን እኳ ያማኝ ሰው ናት። በቅንድቧ ነገ ሄድበታሉ። መቅደስን፣ መቅደስ እዚህ ጣም ምታጫውተውን እኮ አብቻለሁ። እሷ እንግዲህ በተጣላንበት ነገር አልሄደችም፣ በተጣላንበት ወሬ አላወራችም አይደለ፣ እግዚአብሔር ምስክሬን የተጣላንበት ወሬ አላወራችም። ሮጣ ብዙ ሰው ነው ለማነካካት የሄደችው። አንዴ ማሚ፣ አንዴ ሚጣ፣ አንዴ ማራማዊት፣ አንዴ ኪዱ፣ አንዴ ያችን ያልጠራቸው ሰው የለም። እኔን ለማነካካት አይደል? ያ ብዙ ሄደው። እኔ ደግሞ ካስፈለገን በየንትኑ አመጣለሁ። ምንም ችግር የለብኝም። አፍተር ፋሲ በምስማም ነገ ሳይውል ሳያድር፣ አሁን ራሱን እንቅልፍ የምታው ለውጣለሁ። ፋይፍ ሆኗል። ስለዚ እግዚአብሔር ይመስገን። ወይኔ ወይኔ ወይኔ ወይኔ እና አስረሳ፣ እና አልተዋትም። በጣም ብዙ ውሸት ዋሽታለይ በጣም በኢየሱስ ክርስቶስ ስም ልካ እንዲህ ነው የሚሸቀለው እኔ የመጫወቁ ነገ ነኝ ዋጋሽ የምሰጥሽ ሌላ ማንም አይሰጥሽም እስካሁን አለሽ አይገርምሽም መተኛት አለብኝ እውነትሽ ነው በቃ ቻው ፍቅሮች የለወጣ ነው እግዚአብሔር ያክብርልኝ ስምንት ሺህ ስምንት እንዲ ምንድን ነው ውጭ ሲያሳየኝ ይህንን እንደዚህ ነበር መከፈል የነበረበት አይደለ በዚህ ከፈልኩት በጎን እንዲህ ባዘሩ ማሄድ ዩት ጋይስ፣ እንደው መከራችን እኮ ሴቶች። እችንማ ለምዳችኋል። ኧረ ደነገጥ ኳላላ። እችንማ ለምዳችኋል። ይህን ጭንቅላቴን ማንም የማያደርገውን እያረግኩላችሁ ተለማምዳችኋል። በሉ በሉ በሉ፣ ጭንቅላቴን ሁለተኛ እንደዛ አላረግም። እንደ ቲምወርክ ነው ነው። ከዛ ቲምወርክ ፈንግጠሽ ምቶጭ ከሆነ አይሻልም። ለዚህ ነው እኔ ውጡ የምላችሁ ውጡ ያንቺን ችሎታ ማየት ስለምፈልግ ነው። እንዳንቺ አይነቷ ደፋሯ ደፋሯ ስልሽ አሽሙረኛዋ በሰው እንጀራ የምትገባ ሳትሆን ቤታየ በራሷ ብቻ ሰርታ በራሷ እንደው ሌላ ቢቀር ዛሬው ፀጉር እንዲ ነው ምትልክ ዛሬ ደግሞ እነዚህ ቻይናዎች የላኩት ፀጉር ብላ ብትል ታስቃለች። ማንንም ሳትነካ ሰውንም ሳትነካ አታ ደግሞ ካልነከሻ አታትመካ ወይ ደግሞ ለጓደኞቿ ተደረባ የዋህነት ስላለባት ካ

ፖለቲካ አመለካከተዋል ይመልሱላት። በፖለቲካ አመለካከቷ የአንድ ሰው መልስ አይደለም፣ የ60 ሚሊዮን ህዝብ ነው። የ60 ሚሊዮን የ120 ሚሊዮን ህዝብ ነው። እኔ ብቻ አይደለም ኦሮሞ ይመልሱላት። አያገባኝ ነው። እኔ የሚያገባኝ የአንድ ወጣት ልጅ እንደዚህ መሄድ ስትፈልግ በማቀው በምችለው አቅሜ ፑሽ፣ በዚህ በኩል ነው ዶላር እዛ ጋ ነው ያለው እዚ ጋ እንግ ያለው ብዬ አፌን ከመክፈትና ከመርዳት ወደኋላ ለልብ ለምን ሰይጣን አይሆንም ወጣቱን ብቻ የፈለገ ነገር ብትል እናንተ መልሱላት። እኔ አያገባኝም። እኔ ከፖለቲክ ሰው ወጥቻለሁ። ዶላሩ ላይ ነው ጫን እያልኩ ያለሁት። እኔም ባላገኘው ኢትዮጵያ ሀብታም መሆን አለባት። የእኔ ትግል ሰዎች ሀብታቸውን እኩል ይካፈሉ ራይት ይኖረሉ። ለሁሉም ሰው እኩልነት ይኖራል። አንዱ ወደ ላይ አንዱ ወደ ስለዚህ በማገኘው አጋጣሚ የምትሄድ ከሆነ ስሜ ቤታዬ በዛ በኩል ይችላል። በማቀው ባለኝ ኤክስፐሪያንስ እኔ ባገኘሁት ገንዘብ ያ በዚህ በኩል እንደዚህ ያዋጣሻል። ምክንያቱም እኔ ቁጭ ቤት ተጎልቼ ትንሽ ሰአፍም ስላለኝ ስለማጠና እኔ ከዚህ ዩቱብ ላይ ባታባሩ ሊኖረው ንጉሳችሁ ነበር። የሆነ ከአራት ዓመት በኋላ የመጣሁት አሁንም አባራችሁኛል። ተመልሼ የመጣ ሪፖርት አባራችሁኛል። እኔ እንደዚህ ስታባሩ፣ እኔ ደግሞ በዛ በኩል ሌላ የሚገባ እየፈለጉኝ፣ ወጣቱን በሙሉ ግቡ ግቡ ግቡና ብር ታገኙበታላችሁ። የዛኔ እንግዲህ ስንታችን አባራችሁ፣ መንግስት አንዱ አውራ ብሎ እያሰረ እየገደለ ነበር አይደለም። ግን ትውልድ እየተተካ ነው ሄደው። ትውልድ እየተተካ ነው ሄደው። ስለዚህ ትተካለች ቤታ ቀጥ የምታደርግ ቤታ ትተካለች። ሌሎቻችሁም ተተኩ፣ ጥሩ እንትን ያላችሁ፣ ጥሩ መናገር የምትችሉ። ምክንያቱም ዳስኬቱን ገልት ዶላር ነው። እዚህ ጋር የሚከፈለውን ዶላር ማንም አይነግራችሁም። ያ ፓወር፣ የወጣቶችን ሀይል ወደ ብር መለወጥ ነው እኛ የምንፈልገው፣ ሀይላችሁን ወደ ብር የምትለውጡበት ገንዘብ የምታገኙበት። ይቺ ገንዘብ ነገር ብትሄድ ኢትዮጵያ ውስጥ ነው የምትጠቀሙበት እርግጠኛ ነው እያንዳንዱ ኢትዮጵያዊ ብር ቢያገኝ እርግጠኛ ከኔ ጭምር ማንም ውጭ መኖር የሚፈልግ የለም እዛች ሀገር ላይ ነው ኢንቨስት የምታደርጉት አንድ ኢትዮጵያዊ ህይወቷ ተቀየረ ማለት የኔ ህይወት ተቀየረ ማለት ነው ስለዚህ ግብታ ሂዱ ዩቱብ ላይ በደንብ አጥሩ ቶፒካችሁን ከዛ ላይ ፎሎቻችሁን ማየት ነው የእናንተ ፎሎዎች ምንድን ነው መስማት የሚፈልጉት ምንም አያገባችሁም ስለሌለው ምንድን ነው ኢትዮጵያነት የኔ ፎሎች አሁን ለምሳሌ ምንድነው አሁን ሁን በፖለቲካ የምታወቀው አሁን ፖለቲካውን ስተው ማን ያዳምጠኝ ማን ያዳምጠኝ ብቀልድም ምንም ብልም ቀልድሽ ያምረናል ግን ምን አለን ነው ስለዚህ ማን ነው እኔን የሚፈልገኝ ማን ነው የኔን ነገር የሚያዳምጠው ምን በአውራ ነው የሚጠቅመኝ ቀልዱ ላይ ስፖርቱ ላይ ፈኑ ላይ ያ ምናምን ፖለቲካው ላይ አያስፈልጋቸውም ፖለቲካ እንጀራ ይሆን ፖለቲካ ለመሪዎቻችሁ ነው። አስር ሰው ይሞታል። አስራ አንደኛው ሰው ይነግሳል። አለቅ ወይ አስራ አንደኛው ቤተሰቦች ጥሩ የትምህርት እድልና ጥሩ ኑሮ ያጋጥማቸዋል። አስሩ ግን ሞቷል። ቤተሰቦቻቸውን ይዘው ይዘ ሞቷል። ፖለቲካ ውስጥ አትግቡ። አያስፈልጋቸውም። የኢትዮጵያ ፖለቲካ አያስፈልግም። ማንንም አንለወጥም። እኛ አንለወጥም። የተቀመጠው የሚሄደውም ከቤተሰቦቹ ወይም ከሚፈልገው የእሱን ዓላማ ከሚያሳኩት ውጭ ለህዝቡም ለኔም ለአንችም አይተርፈ ነው። በቃ እራሱና ተመሳሳችሁን ነው ይዞ ው። ስለዚህ ተለወጡ። በቃ ብራችሁ ላይ ጫን በሉበት፣ ስራችሁ ላይ ጫን በሉበት። ራን ኮምፒቴሽን አምልጡ፣ አምልጡ። ማንም የሚጠብቅሽ ሸ የለም። እኔም በዚች አቅሜ ካገኘው እሻገርሻለሁ ነው እሻገርሻለሁ። ስሻገርሽ ደግሞ ዘልዬ ነው መኖርሽን እንኳ አላስም። ግን ፍራ እግዚአብሔር የሚያውቀው ጎድቼሽ መሻገር ግን አልፈልግም። በሀሳብ አሸንፌሽ ግን በሀሳብ አሸንፌሽ ግን እሻገርሻለሁ። ችግሩ ምንድነው? በሀሳብ መሸነፍ አሸነፍ ሳይ